ዛፎች ኖረው የምትመስለው እንዴት ሳይቀር ያለው በቃ እንድችያችን አንድ ገጭ ካደረጋችሁት በቃ እሰዎች ጋር ተደራሽ ሆነን። ስለዚህ ላይክ አድርጉ። ላይክ ውደቶቼ በየላቸው በሰላማቸው ይብዛልኝ፣ ለሀገራችሁ ያብቃችሁ፣ ሀገራቸውን ሰላም ያድርግልን። ሀገራችን ነዳጅ ፈለቀ እያሉ ነው። እንግዲህ እንደ አረብ ሀገር ይሁንልን። ሸቃላ ሁሉ ይሄር ነው ሁሉ ትንፋሽ በዛ። በነገራችን ላይ ኢትዮጵያ ላይ ነዳጅ ፈለቀ ቤት ነው ያሉታል። እናንተ ፈልቋል ተብሏል። እንግዲህ ከፈለቀ በቃ ሀገራችን አላህ ያሳልፍልን። መቼም ኢትዮጵያ የሚያልፍላት አይመስልም። ለምን እኔ አንድ ሁሉም እኔ ብቻ ልብላ ነው ማለት ሀገራችንን እንድ የጋይል ምን ልብላ እኔ እኔ እኔ ብቻ ስለሆነ እንደው አላህ ያሳልፍልን። እንደው ወላሂ ሸቃላ አያድርገን። እንደው የሀበሻውን ግፉ ብዝት ያለ ነው። እኛ የሀበሻ ሴቶች አሁን አሁን ባንጋሊ ፓኪስታኒ እኔ ልጅ ይዛ የምትሰራ አጋጥሞኝ አያውቅም። አረብ ቤት ማለት ነው፣ አረብ ቤት ልጅ ይዞ የሚሰራ አጋጥሞኝ አያውቅም። የሀበሻ ግን ልጅ ይዘን የምንንከራተተው በሰው ሀገር ማለት ነው። ኢትዮጵያ ላለ ሰው ግን አረብ ሀገር የሄደች ሴት ድሎት ያላት ይመስለዋል እንጂ ብዙ ህቶች ሳይታረሱ በወለዱ በወራቸው አስቡት፣ በወር ማለት ነው። ያልወለዳቸው ላታቁት፣ ብቻ የወለዳቸው ግን እስቲሽ የሚባላለት ስትወልዱ እስቲሽ የምትደረጉት ያ እስቲሽ እንኳን በወር ሰው ቤት መሄድ መታረስ የለ። ኢትዮጵያ እንኳ ስትወልዱ በጭሱም በሙቁም በግንፎም በምኑም ብላችሁ መረቅ ጠጥታችሁ ምናምን ሊደፍን ይችላል። የሚያረሳችሁ እኔ አረብ ሀገር ስኖር ሳዑዲ ላይ ኢጃዛ ቤት ወልደው ልብሳቸውን የሚያጥቡት እራሳቸው ናቸው። ሽንት ጨርቃቸውን እንደዚህ ምናምን መብላት መጠጣት የለ። የጃዝተኛው ጋር ተሻምተው ነው እንትን የሚሉት ማለት ነው። የጃዝተኛው ጋር ነው ተሻምተው አብረው በቃ ምግብ ሲሰራ የሚበሉት። ኔ መውለድ የዛ ሀገር ያለ መውለድ መውለድ አይደለም። በጣም ያው ግን ቆዳችሁ ፀሐይ ስለማያገኝን ንፋስ ስለማያገኛቸው ያው ደህና በድሎት የኖሩ ይመስላል እንጂ አረብ ሀገር እና የኛ የሀበሻ ሴቶች የተበደልንም በሰው ሀገር ላይ ማለት ወንዶቹ ለራሱ አያስቡም። ሚስቴ ተሰቃየ፣ ሚስቴ እንዲሆነ እንዲሁ ለሚስቴ የሚባል ነገር ር ሬ የሀበሻ ወንድ ያስብም፣ እኮ ግን ለምንድን ነው በአላ፣ ለምንድን ነው የሀበሻ ወንድ እኮ ያስብም። እና እኛ የሀበሻ ሴቶች ና ሀገራችን መዲ ይፈለቅ ብለዋል። አላህ ያሳልፍልን፣ ያረብ ይለፍልን እና ሌላ ወደ ሌላው ጉዳይ ስገባ፣ ትናንትና በለቀቁ ቪዲዮ አንዱ አቴ ሶፊ የውበትሽ ሚስጥር ምንድን ነው ያለችኝ፣ አልኩት፣ ሰው ሲወዳችሁ እንዲህ ነው። ሳያችሁ እንኳ ተሸፈናችሁ የእናንተ ውበት ምርክ ያደረገውና ይወዷችኋል። አንዳንድ እህቶች እርግዝና ነው ያለማለት፣ የሚቀር ነው ያለማለት ማለት ነው። እና በነገራችን ላይ እንደው ያኔ እኔ እንትን አይደለም፣ የውበት አለኝ ብዬ አይደለም የለኝም። ግን በዛ አንዳንድ ነገር መስጠት የምፈልገው ስላለ ነው ቪዲዮ የሰራሁበት፣ እንጂ ደግሞ ወደ ሌላ እንዳትወስዱት። እርግዝና የሚመቸውም አለ፣ የማይመቸው አለ። እርግዝና የሚያሳምራችሁ እስከ አራት ወር ባለው ነው። ያም ደግሞ የማያማችሁ ከሆነ፣ እንቅልፍ የምትተኙ ከሆነ፣ የምትበሉ ከሆነ እኔ፣ ይኸው ስንት ወሬ እንቅልፍ እምቢ ብሎኛል። እንቅልፍ ነው። እንቅልፍ እረ እንቅልፍ፣ እረ አላህ ኒዕማ፣ እኮ ትልቁ ኒዕማ እንቅልፍ ነው። እና እንቅልፍ በጣም አስቸግሮኛል። ኒቃብ ትክክል በነገረች፣ ኒቃብ የምትሰደቡበት ብዙ ነገር አለ። ተሰደቡበታላችሁ። አንደኛ እስኪ እንዲህ የተገለጠች የተገለጠች እህትና እኔ ተሸፍኔ ብንሰርቅ ወንጀሉ አንድ አይደለም ሲሰሩ በሰዎች ዘንድ ማለት ነው። ይህች ተከልላ ሌባ ውሸታም ለሌብነት ነው የተሸፈነው ይላሉ። እኔ የተሸፈንኩትን ማለት ነው። ያልተሸፈነ ሁሉ ደግሞ ዝም ብላ ሂጃብ ለብሳ እንደኔ አይቸግሯት ነው ይላሉ። ሰዎች ጋር ብዙ ትችት ይደርስባቸዋል፣ ሰዎች ጋር ብዙ ስድብ ይደርስባቸዋል። ኒቃ በለበሳችሁት ማለት ግን ደግሞ ኒቃ ያስከብራችኋል። ኒቃ ብለብሳችሁ ማንም ሳይሳፈጣችሁ ኒቃ ብለብሳችሁ። ኒቃብ እንደዚህ የማንም አይን አያርፍባችሁም፣ አቧራው አያርፍባችሁም፣ ብርዱ አያርፍባችሁም። እንዴ ኒቃብ ትልቅ ኒዕማ ውበት አለ። እንዴ አላህ ስብሓነ ወተዓላ ጎዴሏችንን ሁሉ ሸፍንፈን እናርጎ። እሱ ብዙ ጎዴሉ አለ በትክክል የማንለብሰው ምናምንና አላህ በቃ ጎዴሏችንን ሸፍነው ሙሉ ያድርግልን እሱ በእዝነቱ። ማለት ነው እንጂ ኒቃብ ትልቅ ኒዕማ ትልቅ ውበት ስለዚህ ኒቃብ ያለችው ሴት ትክክል ናት። እና ኒቃብ ብትለብሱ በእርግጥ ብዙ የሚያስቸግሩ ጉዳዮች አሉ፣ ግን ደግሞ አሪፍ ነው። አንደኛ ካለህ ጋር ትጣለ እስኪ እንደምሳሌ የሆነ ሰርግ ላይ መሄድ እንበል። ሰርግ ስንሄድ ወይም የሆነ እቤት እንግዲህ ያጠራችሁ እንበል እና አይናችሁን ትኳላላችሁ፣ ከንፈራችሁን ትቀባላችሁ፣ ቅንድባችሁን ትስተካከላል ትቀባል ይቀባል። በዛን ሰዓት ወንድ ያያችኋል፣ ታያችሁ ወንጀል ላይ ያልወደቃችሁም። እኔ ግን የትም ልሂደትም አይኔንም አልኳልም ከንፈሬንም አልቀባም። ኒቃብ ነው ውበታችሁ፣ ኒቃብ ነው። ኒቃብ ያለበት እንጀንቢ ብሎ አናረግ የምትል አርጋችሁ ወንጀል ላይ ትወርቃላችሁ። ስለምት ጊዜ ኒቃብ ትልቅ ኒዕማ፣ ትልቅ ውበት፣ ያ ነው አንደኛ እኛ ሴቶ የቶሎ እንድንበሳ እንበሳቆላለን ቶሎ እንትን እንላለን። ያ ምንድን ነው? እኛ ጭንቀት፣ እኛን የሚገነን ሴትን የሚጨ አሁን ያ ውበታችን ከሚያጠፋብን ነገር ጭንቀት ነው። ዝም በል ጭንቀ እኔ አሁን አንተ እንዲህ በጣም ጭንቀት፣ ግን ጭንቀቱ ምን እንደሚያስጨንቀኝ አናውቅም። ገባችሁ? ጭንቀት ምን እንደሚያስጨንቀኝ አላውቅም። ዝም ብለው እና ውበታችሁ እንዳለ እንዲሁም ከፈለጋችሁ ቆንጆ እንደሆናችሁ እንዲትቀሩ እንድትቀሩ ከፈለጋችሁ አለመጨነቅ፣ ጭንቀትን መቀነስ፣ ምግብ ማስገባት ማስገባት፣ ምግብ መብላት። ምግብ ትልቁ ውበት ምግብ ነው የሚገነባው። አሁን ረዥም እንድንሰራ እያለ ምግብ ስንቀንስ የፊታችን ወዞ ሙጥጥ እያለ ሄዳ። ስለዚህ ምግብ ብሉ። በተለይ ለሴሌ ትኩስ ትኩስ ነገር ምርጥ ነው። ምግብ ተመገቡ፣ ያገኛችሁን ጭንቀትን ቀንሱ። እንደገና ደግሞ አላህን ስንፈራ ደግሞ ትክክለኛ ተቋዋት ደግሞ ካለ አላህ ስብሓነሁ ወተዓላ መሃባውን ኑሩን ያለብሰናል። አይታችሁ ከሆነ ትክክለኛ አላህ ባሪዎች ላይ እንዴት እንደሆነ የደም ግባታቸው መሃባቸው። ከአላህ መንገድ ደግሞ ስወጡ አላህ ስብሓነሁ ወተዓላ የፊታቸውን ኑር ያነሳባቸዋል። ማላይ አይን ወሬ ስናበዛ እንደምሳሌ አሁን እኔ አንዷ አነተ ዲና ይችን ዲና ይችን ዲና ይችን ዲና ይችን ዲና ቢዮ አማታለሁ። ያቺ ልጅ መሰለች ያቺ ልጅ ደሞ አሰማ እኔ ግን እርሷ ነው የጎዳኋት እየመሰለኝ አማታለሁ፣ አማታለሁ፣ አማታለሁ። ስለዚህ ሐሜት ለራሱኛ የምናመው ሐሜት ለራሱ ሰውን የጎዳን መስለን ራሳችን የጎዳን ሰላማችን የምናጣ ስለዚህ በህይወታችን ትልቅ ሰላም ትልቅ የሰላም ህይወት እንድንኖር በሰዎች ጋር የማያገባንን አለመግባት። ገባችሁ? ያን አኔ የማያገባን ሰውን እኛ ስላማ ነው አንጎዳ። ገባችሁ? ያን ሰውን ጎደዋለን ያለችንን እንዲሁ አላህ እንኳ ቢቀበለን የሰራነን ስራ ወይ ሶላ ሰግደን አላህ እንኳ ቢቀበለን ያችን ስራችንን ለዛ ነው ስብሰባ እንደገና ደግሞ ሰዎችን በተከታተልን ቁጥር ሰዎችን ስንከታተላቸው የእነሱን ወንጀል በተከታተልን ቁጥር ህስቲና ካለብን ምቀኝነት ካለብን ያም ደግሞ እኛን ሰላማችን ስናጣ የፊታችን ውበት ሄደ ማለት ነው። እኛ ሴት አብዛኛው የሆነ ምቀኝነት አለብን። ሐቂቃ እንደ ወላሂ አላህ ስብሐነሁ ወተዓላ ነገር ከዛ ከዚህ ብለን ያን ሰው ለማጣላት ነው የምንፈልገውና ይሄን ይሄን ይሄን ተተውን እንዶ በማያገባን ቃል ገባን በቃ ሁሌ ቆንጆ እንደው እንኖራለን ማለት ነውና እኛ ሴቶች ግለም ለምን እንደው ክፉ ምንሆን? እኔ ትልቅ ጥያቄ ነው ማለት ሴቶች የሆነ ቁዙም መስጠት አንፈልግ ሰው ቤት ሂደን እማያገባን እኮ ነው። ሰው ቤት እንሂድና አንድህን ኬክ ተመለካክተ ቶ ቤቷ እንላለን። ገባችሁ? ሁሌ ሙሉ ቀን ነው አይኖርም እና አንድ ቀን ተዝረክረካችሁ ከሆነ ይ ያቺ ዝርክርኩ ያተዝረከረካችሁ ይሏችኋል። እንዲሁን የገረም ለሰው ቤት ሂደን የሰው ቤት ነው የምናየው እና ወንዶች እኮ አንዳንዴ ወላ ኬርለስ ናቸው ማለት ስለ ሰው ቤት ወንዶች ቻይ አይፈላሰፉም፣ ወንዶች ቻይ አይፈላፍሉም። እንዲያው እኛ ሴቶች የክፉ ክፉ የመርዝ መርዝ ብሎ ማለት እኛ ሴቶች ነው ወላህ። ውይ ለሰው ምንም አይነት ዙር የማንሰጥ እንዲሁኑ ይሆናል። እስኪ አንዲት እንደው እንደው ቢላህ አለይኩም ትክክለኛ ከሆናችሁ አንዲት ጓደኛ መታ። ስለዚህ ጓደኛ ስታማላችሁ እንዴው ባረን እንዲሁኑ ይሆናል ምን አለ አብሮ የተባቱ አይደል እንደው ነው እኮ የምንለው። እና እንደው ይሄ ይሄ ነገር እኔ በጣም ትልቅ ጥያቄ የሚሆንብኝ ይሄ ነገር ነው። እና እንደው እኛ ሴቶች ክፋታችንን ብናስወግድ ቅን ብንሆን በቃ ትክክለኛ አላህ ባሪያ ብንሆን በሰዎች ላይ ምላሳችንን ከመሰንዘር ምላሳችን እኛ ምላሳችን በጣም በሐሜት ለራሱ በጣም ሐሜት ላይ እንደው በጣም ከተጣዱት እኛ ነን። ሴት ነን፣ በቃ ለሐሜትም በጣም የተጋለጥን ሴቶች ነን። ሰውንም ለመዘረጠጥ የተጣጥ ሴቶች ነን። ሴቶች፣ እንደው በጥቅሉ እኛ ሴቶች ክፉዎች ነን። ክፉ ክፉ ክፉ። እና ይህ እንዲህ ይመስላል። ሁሌ መልካም እንደኖርላ የሰው ወንጀል በተለይ አንከታተል፣ ሰውን አንከታተል፣ ሰውን አንማ። ይህ ሐሜት ነው። እኛ አሁን የገደለን ነገር ሐሜት ነው። እና ሰውን አንማ፣ ስለ ሰው አንከታተል የሰውን ኑሮ እንከታተል። ከሌ እና ከሌ ተዋደዱ ብለን በዛ እራሱ መሆን መመቀኘት፣ በመሃላቸው ነገር አወስዶ እነዛን ሰዎች ለማጣላት መሞከር፣ አንዷ እህት ደህና ጥሩ ትዳር ሲኖራ በዛ በትዳሯ ቀንተን እሷን ለማነጣጠል መሞከር። እና እኛ ሴቶች ከሆንን አላህ ያስተካክለን እያልኩኝ፣ የዛሬው ቪዲዮ እዚህ ላይ ያበቃል። ሰላሙ አሌይኩም ረህመቱላሂ ወበረካቱሁ።